ሰላም የቻናል ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮችን ስለ ጠጣር ምስሎች እንማራለን ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንደዚሁም ደግሞ ይህንን ቪዲዮ ላይክ እና ሽር በማድረግ እንጀምር። ወደ ቪዲዮ እንግባ። እሺ ከዚህ ቀደም ስለ የጠለል ምስሎች አይተን ነበረ። የጠለል ምስሎች ማለት ርዝመትና ወርድ ያላቸው ምስሎች ወይም ደግሞ ርዝመትና ወርድ ብቻ ያላቸው ምስሎች የጠለል ምስሎች ይባላሉ። እነዚህም እንደ ነካሪ ሬክታንግል፣ ወይም ደግሞ ጎን አራቶች በሙሉ ማለት ነው፣ ጎን ሶስት፣ ክብ እነዚህ የጠለል ምስሎች ይባላሉ ማለት ነው። ዛሬ ደግሞ ስለ ጠጣር ምስሎች እናያለን። ጠጣር ምስሎች ማለት ከጠለል ምስሎች የሚለዩት እነዚህ ባለ ሶስት አቅጣጫ ወይም ደግሞ ርዝመት ወርድ እና ከፍታ ያላቸው ርዝመት ወርድ እና ከፍታ ያላቸው ምስሎች ጠጣር ምስሎች ይባላሉ ማለት ነው። ከጠጣር ምስሎች መካከል የመጀመሪያው ፕሪዝም ነው። ፕሪዝሞች በሁለት ይከፈላሉ፣ ሬክታንግላዊ ፕሪዝም እና ጎነ ሶስታዊ ፕሪዝም በመባል በሁለት እንከፍላቸዋለን ማለት ነው። ሬክታንግላዊ ፕሪዝም ማለት ስድስት ገጾች አሉት፣ ስድስቱም ገጽ ሬክታንግል የሆኑ እንደ ማለት ነው። ስድስት ገጽ አለው፣ እንደዚሁም ደግሞ ስምንት መገናኛ ወይም ደግሞ ስምንት መለያ ነጥብ አለው። ስለዚህ ስድስቱም ገጾች በሙሉ ሬክታንግል ናቸው ማለት ነው። ለምሳሌ እዚህ ጋር ምስል አምስት ነጥብ አራት አንድ ላይ የምታዩት ምስል ሬክታንግላዊ ፕሪዝም ነው። ስድስት ገጾች አሉት። ስድስቱም ገጾች ሬክታንግ ማን ነው? ስድስቱም ገጾች ሬክታንግል ናቸው። እንደዚሁም ደግሞ ሶስቱም ተቃራኒ ጎኖቹ ሶስቱ ተቃራኒ ወይም ደግሞ ጥንድ ጥንድ ጎኖች ማለት ነው። ጥንድ ጥንድ ተቃራኒ ጎኖች እኩል ናቸው። ይህ ማለት የግራው ገጽ ከቀኙ ጋር እኩል ነው፣ በስፋትም በሁሉም ነገር እኩል ነው ማለት ነው። የኋላው ገጽ ከፊቱ ጋር እኩል ነው። እንደዚሁም ደግሞ ከላይ ያለው ገጽ ከመቀመጫው ጋር እኩል ነው ማለት ነው። ወይም ደግሞ ገጽ ረለጀሰ ወይም ደግሞ ሬክታንግል ረለጀሰ ከሬክታንግል ወሃደቀ ጋር እኩል ነው ማለት ነው። እንደዚሁም ደግሞ ሬክታንግል ወረሰቀ ሬክታንግል ወረሰቀ ከሬክታንግል ሃደጀለ ጋር እኩል ነው ማለት ነው። እንደዚሁም ደግሞ ሬክታንግል ሃወረሰ ከሬክታንግል ደ ከሰጀ ጋር እኩል ነው። ስለዚህ ሬክታንግላዊ ፕሪዝም የምንላቸው ሬክታንግላዊ ፕሪዝም ማለት ስድስት ገጽ ያለው ስድስቱም ገጾቹ ሬክታንግል የሆኑ ማለት ነው። ስድስት ገጽ ያለው ስድስቱም ገጾቹ ሬክታንግል የሆነ ማለት ነው። ሌላው ሬክታንግላዊ ፕሪዝም ስምንት መገናኛ ነጥቦች አሉት። ስምንት መገናኛ ነጥቦች አሉት። እዚህ ጋር እንደምታዩት ሀ ወ ቀ ደ ረ ለ ጀ እና ሰ እነዚህ የዚህ የሬክታንግላዊ ፕሪዝም መገናኛ ነጥቦች ናቸው። ስለዚህ ስምንት መገናኛ ነጥቦች አሉት ማለት ነው። ሌላው ሬክታንግላዊ ፕሪዝም አስራ ሁለት ጠርዞች አሉት ወይም ደግሞ አስራ ሁለት ውስን መስመሮች እንደማለት ነው። አስራ ሁለት ጠርዞች አሉት። እነዚህም ሀ ለ አንደኛው ጠርዝ ነው። ሁለተኛው ጠርዝ ወ ረ ማለት ነው። ሶስተኛው ረ ለ፣ አራተኛው ወ ሀ፣ አምስተኛው ወ ቀ ስድስተኛው ወደ ሰባተኛው ወረሰ ስምንተኛው ለጀ ረለ ሰጀ እንደዚሁም ደግሞ ቀሰ ደጀ ቀደ ሰጀ የተባሉ አስራ ሁለት ምንድን ነው? አስራ ሁለት ጠርዞች ያሉት ማለት ነው። ስለዚህ በአጠቃላይ ሬክታንግላዊ ፕሪዝም ማለት ስድስት ገጽ ያለው ስድስት ገጽ ያለው ስድስቱም ገጾቹ ሬክታንግል የሆነ ማለት ነው። ስድስት ገጽ ያለው ስድስቱም ገጾቹ እኩል የሆነ ምስል ሬክታንግላዊ ፕሪዝም ይባላል። ይህ ሬክታንግላዊ ፕሪዝም ከስድስቱ ገጾቹ ሶስቱ ተቃራኒ ጥንድ ጥንድ ጎኖች ናቸው። ቅደም እንደነገርኳችሁ የግራው ከቀኝ ጋር ተቃራኒ ጎን ነው፣ የኋላው ከፊት ጋር፣ የላይኛው ከታችኛው ገጽ ጋር ተቃራኒ። ስለዚህ ሶስት ተቃራኒ ጎኖች አሉት። እነዚህ ሶስቱ ተቃራኒ ገጾች እኩል ስፋት አላቸው ማለት ነው። ሌላው ሬክታንግላዊ ፕሪዝም ስምንት መገናኛ ነጥቦችና አስራ ሁለት ማዕዘን ወይም ደሞ አስራ ሁለት ጠርዝ ጠርዞች አሉት። ሌላው አንድ ሬክታንግላዊ ፕሪዝም አንድ ሬክታንግላዊ ፕሪዝም ስድስቱም ገጾቹ እኩል ስፋት ካላቸው ስድስቱም ገጾቹ እኩል ስፋት ካላቸው ኩብ ተብሎ ይጠራል። አንድ ሬክታንግላዊ ፕሪዝም ስድስቱም ገጾቹ እኩል ርዝማኔ እኩል ስፋት ካላቸው ኩብ ተብሎ ይጠራል ማለት ነው። ሁለተኛው ጎነ ሶስታዊ ፕሪዝም ነው። ጎነ ሶስታዊ ፕሪዝም ማለት ጋር ምስል አምስት ነጥብ አራት ሁለት ላይ የምታዩት ምስል ጎነ ሶስታዊ ፕሪዝም ይባላል። ልክ እንደ ቅድሙ ስድስት ገጾች ሳይሆን አምስት ገጾች ይኖሩታል። ከአምስቱ ገጾቹ ሁለቱ ጎነ ሶስት ሲሆኑ ሶስት ደግሞ ሬክታንግል ይሆናሉ ማለት ነው። ያው እዚህ ጋር ምስል አምስት ነጥብ አራት ሁለት ላይ የተጠቀሱ ጀ ደ ሰ ፈ መ ዘ የተባሉ ነጥቦች ለዚህ የጎነ ሶስታዊ ፕሪዝም መገናኛ ነጥቦች ናቸው ማለት ነው። ሌላው ጎን ጀደ፣ ጎን ደሰ፣ ጎን ጀሰ፣ ጎን መፈ፣ ጎን መዘ፣ ጎን ፈዘ፣ ጎን ሰዘ፣ ጎን ጀመ እና ጎን ደፈ፣ እነዚህ የጎነ ሶስታዊ ፕሪዝም ጠርዞች ናቸው ማለት ነው። ሌላው ከአምስቱ ገጾች ገጽ ደ ጀ ሰ እና ገጽ ፈ መ ዘ ጎነ ሶስት ሲሆኑ ገጽ ጀ መ ዘ ሰ እና ገጽ ጀ መ ፈ ደ እንደዚሁም ደግሞ ገጽ ደ ፈ ሰ ዘ ጎን አራት ናቸው ማለት ነው። በአጠቃላይ ሬክታንግል ማነው ጎነ ሶስታዊ ፕሪዝም ማለት አምስት ገጾች አሉት። ከአምስቱ ገጾች ሶስቱ ጎን አራት እና ሁለቱ ጎነ ሶስት የሆኑ የሆነ ምስል ጎነ ሶስታዊ ፕሪዝም ብለን እንጠራዋለን ማለት ነው። ቀጥለን የምናየው ስሊንደር ይሆናል። ስሊንደር ማለት እዚህ ጋር የላይኛውና የታችኛው መሰረት እኩል ክብ የሆነ ጠጣር ምስል ስሊንደር ይባላል። የላይኛውና የታችኛው መሰረቱ እኩል ክብ የሆነ ጠጣር ምስል ሲሊንደር ይባላል። እዚህ ጋር ምስል አምስት ነጥብ አራት አራት ላይ የምታዩት ምስል ሲሊንደር ይባላል። እንደምታዩት የላይኛው መሰረት እና የታችኛው መሰረት ሁለቱም ክብ ናቸው። ሁለቱ ክቦች እኩል ናቸው። ስለዚህ ሁለቱ መሰረቶች ወይም ደግሞ ሁለቱ የላይኛውና የታችኛው መሰረት እኩል የሆኑ ክቦች ከሆኑ ሲሊንደር ብለን እንሰይመዋለን ማለት ነው። እዚህ ጋር የሲሊንደር መሰረቶች እኩል ስፋት አላቸው። ቀደም እንደተነጋገረው የላይኛው መሰረትና የታችኛው መሰረት ወይም ደግሞ የላይኛው ክብና የታችኛው ክብ እኩል ስፋት አላቸው ማለት ነው። ሁለቱ መሰረቶች ትዩ ናቸው ይላል። የላይኛው መሰረት እና የታችኛው መሰረት ትዩ ናቸው። ሶስተኛው በሲሊንደር የሚያልፍ ቀጥታ መስመር ከዲያሜትሩ ጋር በ90 ዲግሪ ይቋረጣል ይላል። በሲሊንደር የሚያልፍ የሚያልፍ ቀጥታ መስመር ከዲያሜትር ጋር በ90 ዲግሪ ወይም ደግሞ በማዕዘናዊ አንግል ይቋረጣል እንደማለት ነው። ሲሊንደር ሶስት ገጾች አሉት። እነሱም ሁለቱ ክብ መሰረቶች እና አንድ የሬክታንግል አንድ ሬክታንግል ቅርጽ ናቸው ይላል። ሌላው ሲሊንደር ምንም መለያ የለው የለውም። የመጨረሻው በሲሊንደር ሁለቱ መሰረቶች መካከል ያለው ርዝመት ቁመት ይባላል ይላል። እዚህ ጋር እዚህ ጋር ከታችኛው መሰረት እስከ ላይኛው መሰረት ያለው የሲሊንደሩ ቁመት ብለን እንጠራዋለን ማለት ነው። በአጠቃላይ ሁለት መቀመጫ ወይም ደግሞ ሁለት ክብ መሰረት ያለው ሁለት ክብ መሰረት ያለው እና ሁለቱ ክቦች እኩል የሆኑ ጠጣር ምስል ሲሊንደር ተብሎ ይጠራል ማለት ነው። ሌላው ፒራሚድ ነው። ፒራሚድ ማለት አንድ ጎን አንድ ጎን ብዙ መቀመጫ አንድ ጎን ብዙ መቀመጫ ብቻ ብቻና ሁሉም የጎን ገጾች ጎን ሶስት የሆነ ጠጣር ምስል ፒራሚድ ይባላል። አንድ ጎን ብዙ መቀመጫ ብቻና ሁሉም የጎን የጎን ገጾች ጎን ሶስት የሆነ ጠጣር ምስል ፒራሚድ ይባላል ይላል እዚህ ጋር ምስል አምስት ነጥብ አራት ስድስትና ምስል አምስት ነጥብ አራት ሰባት ላይ ሁለት ፒራሚዶች አሉ። የመጀመሪያው ሬክታንግላዊ ፒራሚድ ነው። ሁለተኛው ደግሞ ጎን ሶስታዊ ፒራሚድ ነው። ምክንያቱም የመጀመሪያው ሬክታንግላዊ ፒራሚድ የተባለው መቀመጫው ሬክታንግል ስለሆነ ነው። ይህ መቀመጫ ገ ቀ ሰ ሸ ገ ቀ ሰ ሸ ወይም ደግሞ ጎን አራት ገ ቀ ሰ ሸ የዚህ ፒራሚድ መቀመጫ ሲሆን ሌሎቹ ገጾቹ እንዳለ ጎን ሶስት ናቸው። እነዚህም ፈሰሸ ጎን ሶስት ፈሰሸ ማለት ነው። ሌላው ጎን ሶስት ፈሸቀ እንደዚህም ደግሞ ጎን ሶስት ፈቀገ እንደዚህም ደግሞ ጎን ሶስት ፈገ ፈገሰ እነዚህ አራቱ ጎን ሶስት። ስለዚህ እነዚህ አራቱ ጎን ሶስቶች የሚገናኙበት ነጥብ ነጥብ ፈ ነው ማለት ነው። ደግሞ አራቱ ጎን ሶስቶች ነጥብ ፈ ላይ ይገናኛሉ ማለት ነው። ስለዚህ መገናኛቸው ነጥብ ፈ ሲሆን የዚህ ፒራሚድ መሰረቱ ወይም ደግሞ መቀመጫው ጎን አራት ይሆናል ማለት ነው። ሁለተኛው ፒራሚድ መቀመጫው ጎን ሶስት ነው ወይም ደግሞ መሰረቱ ማለት ነው። ጎን ሶስት ዘ ተ ዠ የዚህ ፒራሚድ መቀመጫ ወይም ደግሞ መሰረት ሲሆን ሌሎች ሶስት ጎን ሶስት ያሉ እነዚህ ወይም ደግሞ የዚህ ፒራሚድ ገጾች ማለት ነው። የመጀመሪያው ከተ ዠ ሲሆን ጎን ሶስት ከተ ዠ፣ ሁለተኛው ገጽ ጎነ 3 ከዘሸ ሶስተኛው ገጽ ጎነ 3 ከዘተ። እነዚህ ሶስቱ ጎነ 3ቶች የዚህ ፒራሚድ ገጾች ሲሆኑ መቀመጫው ጎነ 3 ዘተ ሸ ይሆናል ማለት ነው። ሌላው እነዚህ ሶስቱ ጎነ 3ቶች የሚገናኙት የሚገናኙበት ነጥብ ነጥብ ከ ይሆናል ማለት ነው። እዚህ ጋር የተጣርበች ስም አለ እዚህ ጋር እንደዚሁም ደግሞ የመለያ ብዛት የገጾች ብዛትና የጠርዝ ብዛት የሚል ነገር አለ። የመጀመሪያው ሬክታንግላዊ ፕሪዝም ነው። ሬክታንግላዊ ፕሪዝም ቀደም እንደተነጋገር ነው ስምንት መለያ ነጥቦች ያሉት ስድስት ገጾች ያሉት እንደዚሁም ደግሞ አስራ ሁለት የጠርዝ ብዛት አሉት ማለት ነው። ጎነ ሶስታዊ ፕሪዝም ደግሞ ስድስት የመለያ ነጥብ፣ አምስት የገጽ ብዛት እና ዘጠኝ የጠርዝ ብዛት አለው። ካሬ ፕሪዝም ወይም ኩብ እንደማለት ነው። ኩብ ማለት ልክ እንደ ሬክታንግላዊ ፕሪዝም ሆኖ ስድስቱም ገጾች እኩል የሆነ ፕሪዝም ማለት ነው። ስምንት የመለያ ብዛት ስድስት የገጽ ብዛትና አስራ ሁለት የጠርዝ ብዛት አለው። ሲሊንደር ምንም መለያ ነጥብ የለውም። የገጽ ብዛት ሶስት ገጾች አሉት እንደዚሁም ደግሞ የጠርዝ ብዛት ሶስት ጠርዞች አሉት ማለት ነው። ሬክታንግላዊ ፒራሚድ አምስት የመለያ ብዛት አምስት የገጽ ብዛትና ስምንት የጠርዝ ብዛት አለው። ጎነ ሶስታዊ ፒራሚድ አራት የመለያ ብዛት አራት የገጽ ብዛትና ስድስት የጠርዝ ብዛት አለው። ካሬ ፒራሚድ ካሬ ፒራሚድ ማለት ልክ እንደ ሬክታንግላዊ ፒራሚድ ሁሉ አምስት የመለያ ብዛት ገጽ ብዛትና ስምንት የጠርዝ ብዛት አለው ማለት ነው። ስለዚህ በአጠቃላይ የዛሬ ትምህርታችን ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ መለሳለሁኝ። ነገር ግን በዛሬ ትምህርታችን ያልገባችሁ ነገር ካለ ኮሜንት ጻፉልኝ፣ ድጋሚ ቪዲዮ ሰራላችኋለሁ ማለት ነው። በተጨማሪም እንዲሰራላቸው የምትፈልጉት ቪዲዮ ካለ ወይም ደግሞ እንዲሰራ የምትፈልጉት ርዕስ ካለ ኮሜንት ጻፉልኝና ቪዲዮ ሰራላቸው አሉ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።